በዛ ላይ ደስ ሲል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ ቤተሰቦቼ እንበያናችሁ፣ በሰላማችሁ ይብዛ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናም ማለት ነው ዛሬ ከቤት ወጣ ብዬ የውጭ ቪዲዮ ልስራ ግሎ ምናምን ብዬ ከቤት ወጥቼ ያለሁኝ ማለት ነው። ኮቻን ያለሁትኝ የኮቻ ቆይታዬ ምን ይመስላል የሚለው አብረን የምናየው ይሆናል ማለት ነው ውድ ቤተሰቦቼ። አንዳንድ ጊዜ እንደዚህ ጸጥ ያለ ቦታ መሄድ ያስፈልጋል። ራስን ማዳመጥ ያስፈልጋል። ውድ ቤተሰቦች እንግዲህ ብዙ ጊዜ ኮመንት ላይ ትሉኛላችሁ፣ ጸጉርሽን ሸፍኝ፣ ጸጉርሽን ሸፍኝ። እንደ አጋጣሚ በነገራችን ላይ ያው ስራ ምናምን ሲኖር ስራ ስሰራ ብዙ ጊዜ ባለማስተዋወቅ የሆነ ነገር ነው። ይቅርታ ጠይቃለሁ። ይገባኛል። ለእኔ ብላችሁ እንደሆነ በጣም አመሰግናለሁ፣ ይህን አስተያየታችሁም። እሺ ተቀብያ እና ማለት ነው። አዲስ ነገር ምንድን ነው? ወደ ሀገራችሁ ለመግባት የምትፈልጉ የምታስቡ በአሁኑ ሰዓት ላይ ኢትዮጵያ ላይ ምን ብሰራ ያዋጣል የሚል ሀሳብ ካላችሁ እኔ እንዳጠናላችሁ የምትፈልጉት የቢዝነስ አይነት ካላችሁ ምጡልኝ። እኔ ደግሞ ምንድን ነው መስራት የምትፈልጉት ማለትም ስንት ያስፈልጋል ምን ብከፍት ያዋጣኛል በአሁኑ ሰዓት ላይ ምናምን የሚለውን አጥናት አድርጌ እነግራችኋለሁኝ ማለት ነው። አንዳንድ ገበያዎችን አንዳንድ ነገሮችን ለማየት ሞክሬ ነበርና ድንገት ያው ከስደት መልስ ድጋሚ ወደ ስደት ከሚሄድ ሀገሬ ላይ እንደው እንደዚህ ብሞክር ስንት ያስፈልጋል፣ ይሄን ብሰራ በስንት ያዋጣኛል፣ ምናምን እያላችሁ መረጃ ማግኘት እየፈለጋችሁ እስካሁን ድረስ ያላገኛችሁ ቤተሰቦቼ፣ ሌላም ሰዎች ካላችሁ ንገሩ። ለምሳሌ አገር ብንገባ ምን እንሰራለን? ምን ይሰራል በአሁን ሰዓት ላይ ካለው የኑሮ ውድነት ጋር ካለው ነገር ጋር ምን ብንሰራ ያዋጣል ስንትስ ያስፈልጋል የሚል ኢንፎርሜሽን የምትፈልጉ ከሆነ እኔ ደግሞ ያለውን እዚህ በአሁኑ ሰዓት ላይ ያለውን የኑሮ ሁኔታ ምን ቢሰራ ምን ያዋጣል የት ቢሆን ምን ይሆን ሁሉንም ነገር አጣርቼ ነግራችኋለሁ ማለት ነው። ምክንያቱም በውስጥ መስመር ለአንዳንድ እህቶቼ እንደዚህ አይነት ነገር ነግሪያቸው ለመክፈት የሚያሰቡ የከፈቱ ልጆች ስላሉ ያለውን ነገር የምችለውን ያክል ዞር ዞር ብዬ ጠይቄ ከግብር እስከ እስከ ያለው ማቴሪያል ከማሟላት ጋር ተያይዞ እንዲሁም ከሶስት ወር ቤት ክራይ ጋር ተያይዞ ያለውን የማቀውን የጠየቁትን ትክክለኛ መረጃ ነግሪያቸው ተስማምተው የከፈቱ ልጆች አሉ። ለመክፈትም እቅድ ያላቸው ልጆች አሉ እና ከመክፈት እንፈልጋለን ይሄንን ነገር እስኪ አጣሪልን፣ ጠይቂልን የምትሉ ቤተሰቦች ካላችሁ ንገሩኝ። እኔም ደግሞ በምችለው አቅም አጣርቼ ነግራችኋለሁ ማለት ነው። ምክንያቱም አንዳንዴ እንደዚህ የሆነ ነገር ምን እንስራ እስኪ አሁን ገብተን ብንሰራ ምን ያዋጣናል ምናምን እንልና ና ከዛ፣ ትክክለኛ መረጃ የማይነግሩን ሰዎች አሉ። ወይ ደግሞ በጣም ነገሩን አክብደውብን በቃ ተስፋ ቆርጠን እዛው እንድንቀር ወይም ደግሞ ጭራሽ ሀል ስራ የሚባለውን ነገር እንዳናስብ የሚያደርጉ ሰዎች አሉ። በነገራችን ላይ ከዛም አልፎ ተርፎ ደግሞ ትክክለኛ ቁም ነገር፣ ጥሩ ነገር ነግረውን እንድንሰራ የሚገፋፉንም ሰዎች አሉና እኔ ደግሞ ያው ካየሁት ማንጻር ስደተኛም ስለነበርኩኝ፣ ከዛ ከዛ አንጻር አይቼ አንድ ሰው ለመክፈት ፍላጎትና አላማ ካለ ወይ ደግሞ እቅድ አለ አይደለም የሆነ ጊዜ ላይ ሀገር ገብቼ ብሰራ በቃ ምናምን ብሎ ይሄ ታሳቢነቱን ማድረጉ ቆንጆ ነው። ለምን መሰላችሁ የሚጠቅመው እስከ መቼ ድረስ ስደት እኖራለሁ ወይ ደግሞ የሆነ ፕላን ይኖረናል ማለት ነው። በቃ ከዚህ እስከዚህ ድረስ እንደዚህ አድርግ ያለሁኝ ከዚህ በኋላ ደግሞ ይህንን ነገር ባስቀምጥ ምን ብል ነገ ሂጅ የራሴን ነገር ከፍታለሁ የሚል አላማ ይኖረናል፣ ሀሳብም ይኖራል። የት ነው? በቃ አገሬን ልገባ ምንም አልሰራም በቃ ነብን ኑሮ። በጣም እውነት። አዎ፣ ቀላል አይደለም የሚኖረው ኑሮ ምናምን ቀላል አይደለም። ግን ደግሞ እዛ ሰው ሀገር ላይ ደግሞ የምናሳልፈው ጊዜ ቀላል አይደለም እና ብዙ ጊዜ ደግሞ አንዳንዴ ቤተሰብን ወይ ደግሞ ወንድም እህትን በቃ ሰፖርት ስናደርግ ረጅም ዓመት የምንቆይ እህቶች አለን እና ዞር ብለን ራሳችን እንድናስብ፣ እኔ ካየሁት በቃ ካየኋቸው አይነ ነገሮች ይሄንን ነገር ቆም ብለን ብናስብ የራሳችን ነገር በተለይ ደግሞ ሙያ ነክ የሆነ ነገርን ለመስራት ብናስብ ብታስቡ ካሁኑ የሆነ ለራሳችሁ የሆነ ነገር መታችሁ የምትሰሩበትን ነገር ወደ ጎን ሴቭ ብታደርጉ ብዬ ነው የምመክራችሁ። ና የራስ የሆነ ነገር የራስ ነው ሁሌም። በተለይ በሙያ ዙሪያ የራሳችሁን ትንሽ ነገር ከፍታችሁ ቀስ በቀስ ታድጋለች፣ ችግር የለውም፣ ግን ሀሳቡ እንዲኖር ማለት ነው። ሀሳቡ እንዲኖር ከሆነ ከምታደርጉት ነገር ከምትሰጡት፣ ወይም ከምታደርጉት ነገር ላይ ቆጥባችሁ ሴቭ እንድታደርጉና ነገ የራሳችሁን የተሻለ ነገር እንዲኖራችሁም ስለማስብ ደግሞ ቢኖርም የሆነ ነገር ሲ ቢደረግ መቶ ነገ አገር ላይ ግራ አይገባም። ግራ ግብትብት የሚለው ነገር አለ ኢትዮጵያ ላይ ስትመጡ እና እኔ እኔ ከራሴ ተሞክሮ ነው እንጂ ከሌላ አደለም። አሁን እዛ ሁኜ እንደዚህ እንደዚህ አድጌ ቢሆን ኑሮ ወይ ደግሞ እንደዚህ እንደዚህ ገዝቼ ያቃስቀምጬ በነበረ በቃ፣ ሁሉም በራሱ በሙያችን አደለ እንትን የምንለው እንደዚህ አይነት ማቴሪያል እየገዛው አጠራቅሜ በነበር መጥቼ የምከፍትበት ምናምን ብዬ ያሰብኳቸው ነገሮች ስለነበሩ፣ እንግዲህ አሁን በመዳ ቤት የምትሰሩ የምግብ ሙያ የሚችሉ ልጆች ያላችሁ በጣም ጎበዞች ነገ መታችሁ የራሳችሁን እንዲሰሩ እቃ እየገዛችሁ ብታስቀምጡ፣ ለምሳሌ ማለት ነው። ምግብ መስሪያ የተለያየ ወይ ጣፋጭ ሊሆን ይችላል። ወይም በቃ ብቻ የሆነ ሙያችሁን እቃ እየገዛችሁ ሴቭ የምታደረጉ ከሆነ ነገ ስትመጡ የሆነ የራሳችሁን ነገር ትከፍታላችሁ። ብዙ ልጆች አሉ እንደዚህ በተለይ ጣፋጭ ነገሮችን መስራት የሚችሉ ልጆች በቃ እየጎበዙ ሁልጊዜ እየሰሩ እየሰሩ እየሰሩ ማለት ነው ሀገራቸው ላይ መጥተው ኩኪስ ቤቶች ይከፍታሉ ኩኪስ ሰርተው በየቦታው ያከፋፍላሉ ምናምን ይሄ ይሄ ነገርም ቆንጆ ሁኖ ስላየሁትኝ በቃ በዳን ቤት ቁጭ ብለው ከሚሰሩ ሙያ ቀስመው መጥተው እየሰሩ እየሰሩ ያሉ ልጆች አሉ እና ያንን ደግሞ የራስን ነገር ለመስራት ደግሞ እቃ የገዙ ወይ ደግሞ የሆነ የሆነ ብር ለብቻ በቃ ሀገር ላይ ገብቼ የራሴን ነገር ከፍቼ እሰራለሁኝ ብላችሁ ታሳቢነትና የሆነ ተቀማጭ ብታስቀምጡ ይጠቅማችኋል ብዬ ስላሰብኩኝ ነው ላጋራችሁ የወደርኩት ይህንን ሀሳብ ማለት ነው። እኔ ከራሴ ካየሁ ተሞክሮ ነው። እናም ደግሞ ከዚህ በፊት አስባችሁ ያልነበረ አስባችሁ ከሆነ እንደዚህ እኔ ያሰብኩትን ሀሳብ አሁን ያልኳችሁ ነገር አስባችሁ ከሆነ ቀጥሉበት በደንብ እንደውም የበለጠ ሴቭ ለማድረግ ነገ መታችሁ የራሳችሁ ነገር ለመስራት የራሳችሁን መንገድ ለመክፈት የራሳችሁን መንገድ ይዛችሁ ለመጓዝ ያሰባችሁ ካላችሁ በርቱ፣ ጠንክም። ከዛም ደግሞ አልፎ ይሄ ነገር ታሳቢነት ስላላደረጋችሁ ቶች ዝም ብላችሁ ቤተሰብ መርዳት ወይ ወንድም ቤተሰብ ብቻ የሆነ ሰፖርት እያደረግን የሆነ ሰውን አቁመን ከሆነ ስለ ራሳችሁን ማሰብ ጎን ለጎን ራስን ማሰብ እንዳትረሱ። ነገ ስትመጡ የተሻለ ነገር እንዲጠብቃችሁ በቃ የሆነ ነገር እንከፍትበታለን ብላችሁ የምታስቡበትን ብር ለብቻ ለይታችሁ ብታስቀምጡ ባይነኝ፣ እንደኔ ማለት ነው። ምክንያቱም ስለሚጠቅማችሁ እዚህ ስትመጡ ያላችሁት ሌላ ፕላናችሁ ሌላ የሆንና ሙሉ ለሙሉ ያሰባችሁት ነገር ሳይሳካ ይቀርና ድጋሚ ስደት እንዳይሆን ብዬ ስለምን ነው። እኔ ከራሴ ከተሞክሮ ነው ያካፈልኳችሁ፣ ውድ ቤተሰቦች እናም በእርስታችሁ በቃ ተመልሰን የሆነ ሰዓት ላይ የራሳችን ስራ ጊዜም አንዳንዴ ይሰለቻል እኮ አይደል? የሰው ሀገር የሰው ቤት እስከ መቼ ነው የሚለው የሆነ ሰዓት ላይ ይመጣል። እና ጎዶሎ ደግሞ አይሞላም ሁል ጊዜ የሰው ልጅ በቃ የሰው ልጅ ፍላጎት የሚሞላው የአፈር ነው። ስንሞት ነው ፍላጎታችን የሚቆመው እንጂ ፍላጎታችን ሁል ጊዜ እንደ ጨመረ ነው የሚሄደው። የተሻለ ቆይ ቢኖረን ቤት ቢኖረን መኪና ቢኖረን ብለን እናስባለን። ይቀጥላል አይቆምም። እና ስለዚህ የሆነ ሰዓት ላይ ደግሞ መድከም አለና ያ ድካም ሲመጣ ባዶ እንዳንሆን ቤት የሰራችሁ የተለያየ ነገር ያደረጋችሁ እህቶች እህቶቼ፣ ደግሞ ትንሽ ቤት የሰራችሁ እህቶች ነገ የራሳችሁ ትንሽ ሱቅ ወይ ደግሞ በሙያችሁ የምትሰሩባት ነገር ማስቀመጥ እና ለዛችሁ የምትሆን ነገር አታጡም ብዬ ስለማስብ ነው። ያው ግን እዛ ላይ ስትሆኑ ምን እንሰራለን የሚለው ነገር ራሱ ብዙ ስለማይመጣላችሁ አታስቡትም፣ ወይ ደግሞ ለዛ ነገር ተብሎ ለብቻ የሚቀመጥ ነገር አይኖርም እና ታሳቢነት አድርጋችሁት ብትሰሩ የሰራችሁ ብትቆጥቡ የሆነ ነገር ስንመጣ የሆነ ስራ እንሰራበታለን ብላችሁ ለብቻ ብትመድቡ እንደኔ አምስትም ትሁን አስር የሆነ ሰዓት ላይ ትጠራቀማለች። አመት ሁለት አመት ሶስት አመት የምትቆዩበትን ጊዜ ስደምሩት የሆነ ሰዓት ላይ ይህ መንቀሳቀሻ የተወሰነ ብር ይኖራችኋል ማለት ነው። እንደዛ ብታደርጉ ሞሪ የበለጠ ተጠቃሚ ትሆናላችሁ። ቢያንስ የሆነ ሰው ነገ ገብቼ ልሰራ የምሰራበት ገንዘብ ያስፈልገኛል ብሎ ማሰብ አስፈላጊ ነውና፣ ያው የቤተሰብም ቀዳዳ አያልቅም አይሞላም። አንዱ ሲሞል አንዱ ሲሞል አንዱ ይጎላል። ከዛም አልፎ ተርፎ ደግሞ የራሳችንም ፍላጎት አያልቅምና የሆነ ሳ ላይ ስንመጣ በሩም ሁሉም ነገር ያልቃል። በነገራችን ላይ ግን ሙያ ለመልመድ ደግሞ ሞክሩ። ሙያ ብዙ አይነት ሙያዎች አሉ። ጎበዞች ናቸው እንግዲህ በተለይ በምግብ ነክ የሆነ ነገር አዋጭነቱ በአሁን ሰዓት ላይ ያየሁት እዚህ ዚህ ኢትዮጵያ ውስጥ ቢሰራ የሚያዋጣው ምግብ ነክ ነገር የሆነ ነገር ብቻ የሚበላ ነገር ይሄዳል። በነገራችን ላይ እና ነገ ይጂ ፋስት ፉድ ብከፍት የሆነ ነገር ብከፍት ያዋጣኛል እሰራበታለሁ ብላችሁ የምታስቡትን ነገር ሁሉ ለመልመድ ሞክሩ እንግዲህ ማለት ነው። እኔ ያጋጠመኝን ተሞክሮ ካለኝ ነገር ካየሁትም ከሰማሁትም ነገር በተለይ ደግሞ አንዳንድ ቦታዎች በጣም ዲዞርኩ እያየሁ ነውና ይሄን ነገር አስቤ በነበር ይህን ነገር ሞክሬ በነበር ምናምን የሚል ሀሳብ ስለመጣልኝ፣ እናንተም እዛ ሁናችሁ እንደ እኔ ምንም ሳታስቡ ከሆነ የመጣችሁት የበለጠ የሆነ ነገር ገብቼ ይሰራለሁ ብላችሁ እንድታስቡ እንግዲህ ከትንሹ እውቀቴ ነው ላካፍላችሁ የመጣሁት ውድ ቤተሰቦች፣ ማለት በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።